እንደ ታካሚ ሆነ ከሐኪሙ ወይም ከላብራቶሪው የተጠቀሰ የፕላዝማሳይቶይድ ሊምፎሳይቶች ቃል ቢሰማ አትፍራ ወይም አትደነግጥ። ይህ ቀላል ቃል ብቻ ነው፣ ነገር ግን ምንም አይደርስም። አብዛኛው የቫይረስ በሽታዎች አንዳንድ ጥቂት የተለመደ አይደለ ሊምፎሳይቶችን ሊያመቱ ይችላል። ሊምፎሳይቶች በአብዛኛው በሽታዎች በተለይም በቫይረስ በሽታዎች ውስጥ የእሳት አደጋ አንቃቂዎች ናቸው። እነዚህ ሊምፎሳይቶች ከቫይረሱ ጋር ሲዋጉ አንዳንድ ለውጥ ይደርሳቸዋል። ከመደበኛ ሊምፎሳይቶች ጋር ተመሳሳይ አይመስሉም። ነገር ግን ፕላዝማሳይቶይድ ሊምፎሳይቶች ከካንሰር ጋር ምንም አያያዙም። እነሱ በተመሳሳይ ወቅት የቫይረስ በሽታ እንዳለህ ያመለክታሉ። አንዳንድ ጊዜ አንዳንድ የረጅም ጊዜ በሽታዎች ደግሞ ፕላዝማሳይቶይድ ሊምፎሳይቶች ሊኖሩ ይችላል። ስለዚህ የፕላዝማሳይቶይድ ሊምፎሳይቶች ማስረጃ እንደተቀላቀለ የቫይረስ በሽታ መልሶ ማገገም እንደሚችል መቀበልና ከሐኪሞች ጋር ስለ እሱ አስፈላጊነት መወያየት አለብኝ። ነገር ግን አብዛኛው የስክስ በአነስተኛ ህክምና በራሱ ይፈታል። ስለዚህ ምንም አይነት መጨነቅ የለም።